የኢትዮጵያ ቲክቶከሮች ታፍነው በፖሊሶች ቁጥጥር ስር እየሆኑ ነው። በምስሉ ላይ የምትመለከቷት እህታችን አሁንም እንዳለች ነው። በባለፈው ቪዲዮን ሰርቼ የላችሁ ነበር። እባካችሁ ይችን ልጅ የምታውቋት እባካችሁ ቤተሰቦቿን እናፈላልግና ና ካለችበት ችግር እናውጣት ብያችሁ ነበረ። ግን አሁንም ቢሆን አረቦቹ መሳቂያ ና መሳለቂያ አድርገው በዘፈን እንደምትመለከቱት በዚህ መልኩ ዘፈን አቀናብረው ቪዲዮዋን እየለቀቁ የሰዎችን መሳቂያ እያደረጓት ነው። ወሰላሙ ዓለይኩም ወረሕመቱላሂ በረካቱ። ውድ የተከበራችሁ የተወደዳችሁ ውድ ተመልካቾች እንዴት ናችሁ? እንደምንቆያችሁ ከኔጋ ሁሉ ሰላም ነው አልሐምዱላ። እንግዲህ በባለፈው የዚችን ልጅ ጉዳይ ነገሪያቸው ነበረ። እባካችሁ የዚችን ልጅ ቤተሰብ የምታውቁ ቤተሰቦቿን አፈላልገን ከቤተሰቦቿ ጋር እናገናኛት፣ ቤተሰቦቿ ያስታምሟት ብዬ ቪዲዮ ሰርቼ ብዙዎቻችሁ ቪዲዮን ተመልክታችኋል፣ ብዙዎቻችሁም ሼር አድርጋችሁታል። ነገር ግን እስካሁን ድረስ ቤተሰቦቿ አልተገኙም። ልጅቷ እንደምትመለከቱት በዚህ ልክ ነው ያለችው። በተለያየ እያደረጉ እያቀናበሯት በዘፈን አረቦች የሳቅ የጨዋታ እንዲሁም እየቀለዱባት ነው ያሉት። እና እዚች ልጅ የሰዎች መሳቂያ እና መሳለቂያ እንዲሁም ደግሞ የአረቦች የፎሎ መሰብሰቢያ እንዳትሆን ቤተሰቦቿን አሁንም ቢሆን እናገናኛቸው። አንዳንድ መረጃዎች እንደደረሱኝ ልጅቷ የደሴ ዙሪያ ልጅ እንደሆነች አንዳንድ መረጃ ያመለክታሉ። እና አሁንም ቢሆን ቤተሰቦቿ እንዲገኙ ሁላችንን እናደርግና ከቤተሰቦቿ ጋር እናገናኝ። ለአላህ ብላችሁ ሁላችሁም ሼር አድርጉ። የዚች ልጅ ሕይወት የሁላችንም ሕይወት ነው። እኛ ነገ ገጥመን ምን እንደምንሆን የምናውቀው ነገር የለም አላህ አፊያ እንዲያደርጋትም ዱዓ አድርጉላት ሁላችሁም ጭንቀት እንድትቀንሱ ራሳችሁን እንድትጠብቁ በዚህ አጋጣሚ እመክራችኋለሁ ወደ ሌላኛው መረጃ የኢትዮጵያ ቲክቶከሮች ታፍነው በፖሊሶች ቁጥጥር ስር እየሆኑ ነው እነዚህ እንግዲህ በምስሉ ላይ የምትመለከቷቸው ግለሰቦች በዛሬው እለት በቁጥጥር ስር ውሏሉ ጥፋታቸው ምንድን ነው የሚለው እንደሚከተለው ነው ሆን ብለው በማህበራዊ ሚዲያ የተዛባና ተቋማትን ስም የሚያንቋሽሽ መረጃ ሲያሰራጩ የተገኙ ግለሰቦች ይዞ ምርመራ እያጣራ መሆኑን የአዲስ አበባ ፖሊስ አስታውቋል። እንግዲህ እነዚህ በምስሉ ላይ የምትመለከቷቸው ስም ዝርዝራቸው አንደኛው ሸጋው ጫኔ አን ላይ ሁለተኛው መሐመድ ሀምዛ ያሲን፣ ሶስተኛ አቤኔዘር ተስፋይ በየነ እና ጌትነት ደምለው ዳምጤ የተባሉ ግለሰቦች በጭርቁስ ክፍለ ከተማ ወረዳ አስር ልዩ ቦታው ደብረ ወርቅ ህንጻ አካባቢ የአዲስ ደንብ ማስከበር ባለስልጣን የቀድሞ የደንብ ልብስ የሚመስል በማሰፋት በጎዳና ንግድ ላይ የሚተዳደሩ ግለሰቦችን ንብረት በመበተንና በመደብደብ የቢሮውን ገጽታ በሚያንቋሽሽ መልኩ የሀሰት ቪዲዮ አዘጋጅተው በቲክቶክ ማሰራጨታቸውን ተከትሎ በቀረበባቸው አቤቱታ በቁጥጥር ስር አውሎ ምርመራ እየተጣራ መሆኑን የአዲስ አበባ ፖሊስ አስታውቋል። ግለሰቦቹ በተቋሙና በሰራተኞቹ ላይ እንዲሁም በሕዝቡ ዘንድ አሉታዊ ስሜት እንዲፈጥር አስበው የተቋሙን የቀድሞ የደንብ ልብስ የሚመስል አዘጋጅተው ድርጊቱን መፈጸማቸውን ፖሊስ አስታውቋል። የፈጸሙት ድርጊት በሕግ የሚያስቀጣ መሆኑን በቁጥጥር ስር መዋላቸውን ፖሊስ ጨምሮ ገልጿል። ሐሰተኛ መረጃ ማሰራጨት በሕግ የሚያስጠይቅ መሆኑን መሰል ድርጊት የሚፈጽሙ ግለሰቦችም ከሕገ ወጥ ድርጊት ታቸው ሊቆጠቡ እንደሚገባ የአዲስ አበባ ፖሊስ ገልጿል። እኔ ግን እነዚህ ቲክቶከሮች በህግ መጠየቅ አለባቸው ብዬ አላምንም። ምክንያቱም የደንብ ልብስ የለበሱ የሚያደርጉትን ድርጊት እነሱ በድራማ መልክ አድርጎታሉ። ይህ ሪያሊቲ ነው። ኢትዮጵያ ላይ ያለውን ነገር፣ ትክክለኛውን ነገር ወደ ማህበራዊ ሚዲያ ስላወጡ ብቻ በዛሬው ዕለት በቁጥጥር ስር አውሎታሉ። የደንብ ልብስ የለበሱ ወይም ደግሞ የፖሊስ አካላት ይህንን ድርጊት አይፈጽምም ቢባል ማን ያምናቸዋል? እውነታውን ያለውን ነገር ነው የሰሩት። ስለዚህ በዚህ በሰሩት ነገር እነሱ በህግ ሊጠየቁም ሆነ እስር አይገባቸውም። ጭራሽ እናንተ አይደል እንዴ መሳኪኑ እንዳይበላ ሰርቶ እንዳይለወጥ የምታደርጉት? እውነት ለመናገር ፖሊሶች አይደል እንዴ ምስኪኑን እንዳይኖር እያደረጉ እያሰቃዩት ያሉት? አሁን እስኪ የተኛው ሰው ነው መሳኪን ወጥቶ መንገድ ላይ የፈለገውን ነገር ሽጦ መተዳደር የሚችለው? እውነት እናንተ ንብረቱን አትበትኑም? አጭኑበትም፣ አትወስዱትም? ይሄ ነገር ያለ አይደለም። ወይስ እነሱ ሪያሊቲውን ስለሰሩት ነው? ወላሂ በጣም የሚገርም ነው። እኛ ለነዚህ ልጆች ፍትህ ልንጠይቅላቸው ይገባል። እነዚህ ወጣቶች መታሰር የለባቸውም። ምክንያቱም የሰሩት ሪያሊቲ ነገር ነው። የደንብ ልብስ የለበሱ የፖሊስ አካላት የሚያደርጉትን ድርጊት ነው ያደረጉት። እኔ ቪዲዮን አልተመለከትኩትም። ይህንን መረጃ ያወጣው የአዲስ አበባ ፖሊስ ኮሚሽን ላይ ነው። ይህንን ነገር ይህንን መረጃ ያወጡት ማለት ነው አደረ ያደረጉ ያሉት ድርጊት የኢትዮጵያን ገጽታ ፖሊሶች የሚያደርጉትን ድርጊት ነው ያደረጉት፣ ለማህበረሰቡ ይፋ ያደረጉት። ይህንን ነገር እኮ እናውቀዋለን እንደ ድራማ አድርገው ተደርጓል፣ እና ትክክለኛ ነገር ነው ትክክለኛ ነገር ለምን ሰራችሁ ተብሎ ትክክለኛው ነገር እንደ ጥፋት የሚታይ ከሆነ እሺ ግን ደግሞ ለምን ምስጢራችን ወጣ፣ ለምን አደባባይ ወጣብን ከሆነ ያው እንስማማለን። ግን ያለውን ነገር ነው ያደረጉት። ትክክለኛውን ነገር ነው ያደረጉት። ስንቱን መሳኪን አስለቀሳቸዋል። ስንቱ የሚበላውን የሚጎርሰውን ቆጥቦ ወደ ስራ ቀይሮት ስራውን እንዳይሰራ እቃውን ጭናችሁበት የምትሄዱ ስንቶቻችሁ፣ ወይም ምግብ ነክ ከሆነ የሚሸጠውን ረጋግጣችሁ በያዛችሁ ዱላ ሰባብራችሁ የምትሄዱት ስንቶች የደ ጥምብ ልብስ የለበሳችሁት ነው ይሄንን ድርጊት የምታደርጉት። ስንቱን መሳኪን ቤት አልባ አድርጋችሁታል። ቤት ሲሰራ ዝም ብላችሁ ከሰራ ከጨረሰ በኋላ የተወሰነ ከኖረበት በኋላ ህገወጥ ነው ብሎ የሚያፈርሰው ማን ነው? የደንብ ልብስ የለበሰ አይደል እንዴ? እስኪ አስቡት፣ ምን ያህል ህዝብ በእንደዚህ አይነት ነገር ተበድሏል። ስንት ህዝቡ ወደ ጎዳና አውጥታችሁታል። በገዛ ቤቱ ህገ ወጥ ብላችሁ ማለት ነው። እኔ ህገ ወጥን እያበረታታው ሳይሆን፣ ሲሰሩ ዝም ብላችሁ ሰርተው ከጨረሱ ጉልበታቸውን፣ ገንዘባቸውን፣ ልፋታቸውን በቃ ቤት አለኝ አሁን ከክራይ ዳንኮ ብሎ ባረፉበት ሰዓት እናንተ መታችሁ፣ የደንብ ልብስ ለብሳችሁ የመንግስት አካላት አደለም? አፍርሳችሁ ሰውን ጎዳና ላይ መታወጡት። ይህ ሪያሊቲ ነገር አደለም፣ የሚታወቅ ነገር ነው። ሁላችንም የምናውቀው ነገር ነው። ግን ትክክለኛ ሪያሊቲው ነገር ደግሞ ሲሰራ አይ የመንግስት አካላትን የሚያንቋሽሽ ነው፣ እነሱን የሚተች ነው። ስለዚህ እነሱ ያደረጉት ድርጊት ስላልሆነ እናንተ መቀጣት አለባችሁ ተብሎ አንድን ሰው ዚህ ማድረግና እንደዚህ በህግ መቅጣት ተገቢ አይደለም። መጀመሪያ እናንተ የህግ አካላት የሆናችሁ ሰዎች ከድርጊታችሁ ተቆጠቡ። አምና የምታስታውሱ ሰዎች በረመዳን ምን ያህል ሰዎች ቤታቸው ፈርሶባቸዋል፣ ቀን ጽሞ ውለው ማታ ለአፍጥር ያዘጋጁት ምግብ ላይ ስንት ሰው ላይ የፈረሰበት። እንዲሁም ደግሞ አምና የምታስታውሱ ከሆነ አመት በዓል እንኳን አመት በዓልን እንኳን አታገናዝቡም። አመት በዓል ያዘጋጁትን ምግብ አዘጋጅተው ኢድ ሰግደው እስከሚመለሱ ድረስ የአመት በዓል ምግባቸው ላይ ቤታቸው የፈረሰባቸው ስንት መሳኪኖች አሉ? እነሱስ ማን ያፈረሰው? የደንብ ልብስ የለበሰ አይደል? መሳኪኖች ላይ አይደል እንደዚህ ያደረጋችሁት? እና ይህ ነገር ሪያሊቲ ነገር ነው ያደረጉት። ለነዚህ ወጣቶች እስር አይገባቸውም፣ ቅጣት አይገባቸውም። ኢትዮጵያ ያለውን ነባሪያዊ ሁኔታ መንግስት የሚያደርገውን ነባሪያዊ ሁኔታ ገልጿሉ። ስለዚህ መታሰር የለባቸውም መቀጣት የለባቸውም ባይ ነኝ። መሳኪኑ ላይ እናንተ የምታረጉት ግፍና በደል፣ መከራ፣ እንግልት እናንተ መጀመሪያ የመንግስት አካላት ልታቆሙ ይገባል። የቻለ ሰው በቻለው ነገር ሰርቶ እንዲተዳደር መንግስት የቻለውን ነገር ድጋፍ ሊያደርግ ይገባል እንጂ በየቦታው መንገድ ላይ የሚሰሩ ሰዎችን ምታንገላትቱ፣ የምደበድቡ፣ እቃቸውን ምትዘርፉ፣ እቃቸውን ምትበትኑ፣ እቃቸውን የምትረግጡ እናንተው የመንግስት አካላቶች ናችሁ እና እነዚህን መሳኪኖችን ማስ ሰቃያታችሁን ብታቆሙ ከመጥፎ ድርጊታችሁ እናንተው የመንግስት አካላቶች ብትቆጠቡና ብትስተካከሉ ለመሳኪኑን ብታስቡ መልካም ነውና፣ ውዶች ያመሰግናለሁ። ይህን ቪዲዮ ለሁሉም ሼር አድርጉልኝ። ለነዚህ ወጣቶችም ደግሞ ድምፅ መሆን አለብን። ሁላችንም ድምፅ እንሆናቸው። አመሰግናለሁ። የተከታተላችሁት ቪዲዮ ይህን ይመስል ነበረ። በሌላ ጊዜ ደግሞ በሌላ ቪዲዮ ተመልሼ እስከመጣ ያላችሁበት ሰላም ሁኑልኝ። ወሰላሙ አሌይኩም ወራህመቱላህ ወበረካቱ